ይባላለጠነ ጋይድ እናደርጋችሁና ምን መሆን አለበት የሚል የምናነሳቸው ነጥቦች አሉ። በከፊል የሆኑትን ቀጣይ ምንድነው የምናደርገው፣ ምንድነው የሚሆነው፣ ምንድን ነው የተፈጸመው የሚሉትን እንሄድበታለን። የተወሰነ እኛ እነግራችሁና እንደተጨናነቃችሁ ስለደረሰን መረጃው መምህራኖች ከስር እንዳላችሁ አቃለውኝ፣ አስገባችኋለኝ ቀጣይ እናስገባችኋለን ማለት ነው። ያው እንደምታውቁት እስልምና ላይ ነው እኛ የምንሰራው ሞር ፎከስ አድርገን ከእስልምናው የሚነሱ ትችቶችን እየመመለስ እንዲሁም ደግሞ የተሳሳቱ ግንዛቤዎች እስልምናው ስለ ክርስትናው ያለውን የመመለስ እዛ ላይ ነው ፎከስ ያደረግ ነው። ስለዚህ ፖሊሚስቲክ ስለምንሰራ አንዳንዴ እኛ ላይ የሚነሱትን እናንተ ጋርም አሉ እንደዚህ እንደዚህ አይነት ስህተቶች አሉ ብሎ ነቅሶ አውጥቶ የማሳየት ስራም እንሰራለን ማለት ነው። እና እነኚህ ስራዎች ላይ ኦልሞስት ወደ አንድ አመት ምናምን ቆይተናል። አይ ቲንክ ፒላም እንደዛ ይመስለኛል። እኔ አንድ አመት ከሶስት ወር አካባቢ ይሆነኛል። አመጣጤንም ታውቃላችሁ ኦርቶዶክሳውያን በሙሉ ጠንቋይ ናቸው የሚል ዘመቻ በተከፈተብን ሰዓት ነው እንዴት እንደዚህ አይነት ንግግር በሚዲያ ደረጃ ይነገራል ከሚል ጋር በተያዘ ነው። ስልጤ ዞን ላይ በተካሄደው ኦርቶዶክስን የማጽዳት ስራ ፖለቲክሱ ጥሩ አልነበረም እና ሃይማኖትን ተገና አድርጎ እንደዚህ አይነት ስራ ሲሰራ ከዛ ጋር በተያዘ ነው የመጣሁት። ኦልሞስት አንድ ዓመት ከሶስት ወር ምናምን አካባቢ ይሆነኛል። ፒላዶስም እንደዚህ አካባቢ ይመስለኛል። ከኔ ኋላ ትንሽ እኔ ሳልቀድመው አልቀርም። በእርግጥ እሱ ስለምናወደ ትንሽ ቆያ ትብሏል በእውቀትም ንሱ እንሸድ ያለ ነው። ቀደም የሚው የመጣሁት ግን እኔ ይመስለኛል እና ከተሳሳትኩ ያርመኛል። እንደዛ ነበረ። በዛ ውስጥ ቆይተናል። ጥሩ ጥሩም የሚባሉ ብዙ ነገሮችን አይተናል። ከነዛ ውስጥ እስልምና ቻሌንጅ መደረግ ይችላል። ደረታችንን ነፍተን እስልምናን ቻሌንጅ ማድረግ እንችላለን የሚለውን ማሳየት በከፊልም ቢሆን አድርገነዋል አትሊስት ዙር አንድ ብለን ቆጥረውም ወይም ደግሞ ሙከራ ቢሆንም ሙከራ ነው እነሱ አረሞች እንዳይመጡ ያላችሁ ብዙ አረሞች ስለዚህ የተካሄደው ስራ ምንድነው እሱ እፎይን በማስደንገጥ ከኋላ እያመጣን ያሉ ልጆች ፊት ወጥተው እንዳይሰሩ የማድረግ የማሸማቀቅ ነው። ቢ ነሰሰሪ ከሆነ የእነሱን እናሳያችኋለን። በእያንዳንዱ ከተማ አትሊስት አስር አስር መንገድ ላይ ወጥቶ ክርስትናን የሚያጥላላ አምላክ እንዲህ ነው፣ ክርስቶስ እንዲህ ነው እያለ በየፌርማታው ላይ የሚሰሩ መድበዋል። ለአዲስ አበባ ብቻ ከአንድ ሺህ በላይ ለአዲስ አባ ብቻ ተመድቧል። ቲክቶክ ላይ የሚሰራ ምናምን ሳይሆን በየፌርማታው ታክሲ በምትጠብቁ ቦታ ላይ የሚሰሩ ማለት ነው። ጀስት ዝም ብለው ዳዋ የሚሰጡ ሳይሆኑ ፖልሚስቲክ በሆነ ሁኔታ ክርስትናን አታክ የሚያደርጉ አምላክህ እንደዚህ ነው እንደዚህ ነው እንዴት ታመልከዋለህ? ክርስቶስ እንዲህ ነው እንዲህ ነው የሚሉ ማለት ነው። ይህም አብቃት ችለዋል። ይሄ ቁጭቱም ስላለብን አብዛኞች እናንተ ውስጥ ስሜት ስላለ የተነሳ ነው። ሙስሊሞችን እንወዳቸዋለን፣ እስልምና ግን የተሳሳት አስተምሮ ነው። ቦልድሊ የምንናገረው ደጋግመን መሐመድን እንወደዋለን። መሐመድ ዞት የመጣው ትምህርት ግን አጋንንታዊ ነው። ሙስሊሞችን እንወዳቸዋለን። የሚከተሉት አስተምሮ ግን ሴጣናዊ ነው። ይሄ እምነታችን ነው። መጽሐፍ ቅዱስ ሲናገር ክርስቶስ በስጋ እንደመጣ የማይታመን መንፈስ አጋንንታዊ ነው። በቃ በስጋ እንደመጣ እንደሞተ፣ እንደተሰቀለ አያምንም። ጴጥሮስ ተው አይሁንብህ ትሰቀል ባለው ሰዓት ክርስቶስ ምንድን ያለው ወግድ አንተ ሴጣን ብሎታል። ክርስቶስ አልተሰቀለም የሚል አጋንንታዊ አስተምህሮ ዞ የመጣ ነው። ይሄ እምነታችን ነው። ስለዚህ ክርስቲያኖች እንደዚህ ብለዋልና የተረገሙ ናቸው ይለናል፣ ስማችንን ጠርቶ። እኛ ደግሞ ኖ ክርስቶስ የታመነ አምላክ ነው። ያ የታመነ አምላክ ደግሞ ለእኛ ቤዛ ሆኗል። ይሄ እምነታችን ነው። በኋላ የመጣው ግን ሰድቦናል የሚል አቋም አለን። ይሄን አቋማችንን አሁን እንናገረዋለን፣ ትናንት የምናገረዋለው፣ ነገ የምናገረዋለው፣ ተነጎዳያ የምናገረዋለው እደግመዋለው፣ መድገም አይደለም እሰልሰዋለው፣ ፎርፈዋለው፣ እስክሞት ድረስ ይሄ እምነት ነው። የፎይ እምነት ይሄ ነው። ሜቢ ትገሉኝ ይሆናል እንጂ ምንም ሌላ ነገር የምታመጡ ነገር እንዳሌለ ስለማቅ ማለት ነው። ብዙ ፎዎችን ደግሞ ከፎች በተሻሉ ይወጣሉ። ብዙ ጲላዶሶች ይወጣሉ። ከጲላዶስ የተሻሉ ግን ማውጣት እንችላለን፣ ይወጣሉ። ይሄ እምነታችን ነው የምንሸማቀቅበት ስላልሆነ ማለት ነው። ስለዚህ ያለው ሁኔታ ምንድን ነው? እሱ ተደጋጋሚ ዛቾች ይደርሱን ነበረ። ተደጋጋሚ ማስፈራሪዎች አቁሙ ይካሄዱብን ነበረ። የድርድር እንትኖች ነበሩ እና የእነሱ ጥንካሬ ብቻ ሳይሆን የእኛ ድግመት ነበረ። እንደ ተቋም ተቋም ምንም አልነበረም ማለት ይቻላል። እስልምናን ፎከስ አድርጎ የሚሰራ ተቋም ስላልነበረን ያንን ቴክ ኬር ሊያደርገን አልቻለም ማለት ነው። ተቋም ቢኖር ኖሮ ማንም አይፈነጭብንም ነበረ። ማንም አይደፈና አይደነፋብንም። ምክንያቱም ቁራናቸውን ነው የሚጥሉት። እፎይ ተሳድቧል ካሉ ቁራናቸው መጣል አለባቸው። ምክንያቱም የምታመልኩት አምላክ ኢየሱስ እንደዚህ እንደዚህ እንደዚህ ይበላ የሚጠጣ ሽንት ቤት የሚገባ እንደዚህ ሚሆን እንዲህ ሚሆን ብሎ የሚሳለቅብን ስለሆነ የምታመልኩት አምላክ እንዲህ እንዲህ እንዲህ የተረገማችሁ ናችሁ ብሎ የሚለን ስለሆነ ኢትዮጵያ ያላችሁ ማርያም ቤተክርስቲያን ያለቻችሁ ከፍጥረት ሁሉ መጥፎ ናችሁ የሚለን ስለሆነ እኛ ቪክትም ነን፣ በመሰረቱ ተበድለናል። ስለዚህ መጽሐፍቶቻቸው አብሮን ይከሰሳሉ ማለት ነው። እነሱ እኛን ከከሰሱን መጽሐፍቶቻቸውን እንከሳለን። ማርያም ቤተክርስቲያን ያለቻችሁ ከፍጥረት ሁሉ መጥፎ ናችሁ ሲለን ከሴጣንም በላይ መጥፎ ናችሁ እያለን ስለሆነ ማለት ነው። ስለዚህ በክሱ እንደማዋጣቸው ስለገባቸው ያላቸው አማራጭ ምንድነው? የኃይል እርምጃ ወደ መውሰድ ነው የገቡት። የኃይል እርምጃ ለመውሰድ ተሞከረ። ዛሬ ትናንትና ወዲያ የተወሰነ ሙከራ ተደረገብን። እሱን በቀላሉ ማለፍ ቻል ነው። ዛሬ ደግሞ ወጣቱ የተሰባስበው መጡ ቤታችን ማለት ነው። ስለዚህ ነገሮች አላማሩንም። ቤት ወደ ማንኳኳት ገቡ። ስናይ ልጆች ናቸው የተላከው ህፃን ልጅ ነው። ስለዚህ በመሰረቱ ደስ ማይሉ ነገሮች ነበሩ። ስለዚህ የነበርንበትን ከተማ መልቀቅ ስለነበረብን ተሰባስበው አየናቸው። ኦኬ የሆነ ሜዳ ነበረ እዛ ላይ ተሰባስበዋል ዙሪያውን ከበውናል አታክ ሊያደርጉን ነው የመጡት ስለዚህ የህይወት ጉዳይ ነው ራሳችንን መታደግ ነበረብንና እና ራሳችንም እናወጣበትን ነገሮች ወደ ማመቻቸት ገባን ማለት ነው ልክ ከቤት እንደወጣን ድንጋይን ዳ ወደዛ ለመግባት ሞከሩ በእርግጥ በቂ ኃይል ነበረን እኛም በቂ ኃይል አዘጋጅተን ነበረ ሁኔታውን የሚከታተሉ ነበሩን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 እና በህግ በኩል ያሉትንም በህግ እንሄድበታለን። እያንዳንዳቸው ከውስታዛ አቡ ሃይደር ጀምሮ እያንዳንዳቸው ውስታዞች እኛ ከእኛ አስተምሮ ልቅ ጠምዝዘው ያስተማሩ ስለሆነ እሱን መረጃዎች እያሰባሰብን ከህግ አካላት ጋር እኛም እየሰነድንላቸው ነው ያለ ነው። ስለዚህ ክስ መስረቱ ደስ እያለን እንቀበለዋለን። ክሱን ደስ እያለን አንድ ፎይ አንድ ጲላዶስን ያሳስራሉ። በሀያ የሚሆኑትን እነሱ ፍርድ እንዲገቡ ከርቸሌ እንዲወርዱ እናደርጋቸዋለን ማለት ነው። ይሄ አቋማችን ነው። ብዙ ኃይሎችም አብረውን የተሰለፉ አሉ። ብዙ ኃይሎች በዚህ ጉዳይ ላይ ለቤተ ክርስቲያኒቱ ጉልበት ለመሆን ያሉትን ደግሞ በእያንዳንዱ ቦታ ላይ እየተካሄዱ ያሉትን በውስጣዊ ደረጃ አትሊስት የማንቃቱን ስራ ዙር አንድ ከሞላ ጎደል ተዳርሶልናል፣ ተሳክቶልናል። ይሄ ለእኛ ትልቅ ስኬት ይመስለናል። ስለዚህ በተለይም ከእስልምናውም ደግሞ እስልምና ሁለ ሁሉንም የሚወክል አይደለም። ይህንን ጉዳት ለማድረስ የሚሞክሩት ሀባሾችን የሚወክል አይደለም። ጽንፈኛ የሆኑ የወሃቢያ ክንፍ የሚባሉት እነሱ ናቸው ጉዳት ለማድረስ እየሞከሩብን ያሉት። አብዛኞቹ ሀባሾች ሰላማዊ ናቸው። ከብዙዎቹ ተገናኝቻለሁ። ከብዙዎቹ ጋር ማውርቻለሁኝ ፌስ ቱ ፌስ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 ይሄ ብቻ ሳይሆን ሜቢ ነገም ሊሆን ይችላል ተነጎዳ ሊሆን ይችላል። ታያቸዋላችሁ፣ መምህራን እስልምና ላይ መስራት ይጀምራሉ። ተነጎዳ ጀምሮ እስልምና ላይ ይሰራሉ። ይሄንን የኛ የእፎይና የጵላዶስ ብቻ ሳይሆን እዚህ ላይ ያገባናል ያሉ አካላት ብዙዎች፣ በምን መልኩ መቀናጀት አለብን፣ በምን መልኩ መስራት አለብን። እነሱ ለዘመናት መጽሐፍቶ ይጽፈውብናል መጽሐፍቶችን እየሰበሰብን ነው። ክርስትና ላይ የጻፏቸውን እንደገናም ደግሞ ቁርአናቸውና ሀዲሳቸው የተረገማችሁ ከፍጥረታት ሁሉ መጥፎ ሲለን ከዚህ በላይ ስድብ ስለሌለ ከዚህ በላይ ስድብ የለምና ስለዚህ እነሱንም እንትን ብለናል። በገፉን ቁጥር በገፉን ቁጥር ከፍ እንላለን፣ ልክ እንደነስር በገፉንና ወጀቡ በበዛ ቁጥር ከፍ እያልን ነው የምንሄደው። እግዚአብሔር ስጣቸው። ገፍተውናል፣ ነገር ግን አስቀድመው የሰሩብን አስቀድመው ይህንን ንጽጽር የጀመሩት እነሱ ስለሆኑ፣ አሁን ግን እንደኔና እንደ ጲላዶስ ዝም ብሎ ተራ ሰው ሳይሆን መጥቶ የሚሰራው በተቋም ደረጃ ትልልቅ መምህራኖች ገብተውበት በኃይል እንዲሰራ፣ እኛም የበኩላችንን አስተዋጽኦ ልናደርግ ቃል ወደ መግባባት እየደረስን ነው። ኃይሎች ያስፈልጉናል። እና ሁሉም በየሞያው በዚህ ዙሪያ ላይ ያለ አንገታችን የምንደፋበት ጊዜ አብቅቷል። ምንሰደብበትና ምንተችበት ጊዜ አብቅቷል። ምላሽ መስጠት ብቻ ሳይሆን እነሱ አታክ በሚያደርጉት መጠን እኛም አታክ ማድረግ እንደምንችል የምናሳይበት ይሆናል። ሰዎቹን እንወዳቸዋለን፣ አስተምሮቱ ስህተት ነው። ከዚህ አንጻር ነው ጲላዶስ የተወሰነ የሚላችሁ ይኖራል። ከዛ መምህራኖቻችሁ መምህሮችን እናስገባለን። በዚሁም የምናመሰግናቸው መምህሮች አሉ አብረውን ያሉ አብረውን እየተከታተሉ ያሉ ቲክቶኩም ላይ ያሉ እነሱንም ከሜቢ ፍላጎት ካላቸው መግባት እናስገባቸዋለን። ትልልቅ ደረጃ ትልልቅ ተቋም መሪ የሆኑ አብረውን አሉ እና አትጨናነቁ። ብዙም ቢላዶስ ሚላችኋለን። አመሰግናለሁ። ብራዘር እንዴት አላችሁ? ሰላም ብያለው። እግዚአብሔር ይመስገን ሁላችሁንም አሁንም የምናመሰግነው እስካሁን ድረስ በብዙ ነገር ስትደግፉ ለነበራችሁ ሰዎች በውስጥም በተደጋጋሚ በመደወል ሌሎች ነገሮችን በማመቻቸት ስታገዙ ለነበራችሁ ሰዎች በጣም በጣም እግዚአብሔር ያክብርልን። በጣም ትልቅ ድጋፍ ነው ያደረጋችሁልን። አለን ማለቱ በራሱ ትልቅ ነገር ነበረ። እግዚአብሔር ያክብርልን። እንደተሰራው ከሆነ እንደታሰበው ከሆነ እኛ እዚህ ቦታ መኖር የለብንም ነበረ፣ እዚህ ላይ መኖር የለበትም ነበረ። ቀድሞ አስበው አለመው አቅደው ነው እየሰሩ የነበረው። እግዚአብሔር ነው የጠበቀን። በእርግጥ እርምጃዎችን መውሰድ ይቻል ነበር፣ ነገር ግን ነገሮችን ያባብሳሉ። ስለዚህ ኢዚ ዌይ መከተል መርጠን ነው የወጣ ነው እንጂ ማንኛውም ሰው ዝም ብሎ በቀላሉም እንደው አታክ የሚያደርግበትም ነገር አልነበረም። ነገር ግን ነገር እየሆነ እስካሌት ላለማድረግ መኪና ረግጠን ወተናል ማለት ነው አካባቢው ላይ ለጊዜው ሰላም ነን። በጣም በውስጥ ሰዓት እየደወላችሁ በውስጥ ስጠይቁን ለነበራችሁ ሰዎች እግዚአብሔር ይመስገን፣ አሁን ደህና ነን፣ ሴፍ ነን። ነገር ግን ምናልባት የምታዳምጡ ሙስሊሞች ካላችሁ ሰውን በማሳደድ የሚሆን ምንም አይነት እምነት አይኖርም። ሰውን በማሳደድ ምንም አታመጡ። እውነት ካላችሁ መስበክ፣ እውነት ካላችሁ ከማሸማቀቅ ወጥቶ በውይይት በማመን ሰው በነፃነት ሀሳቡ እንዲገልጽ ማድረግ ነው። ሁሉም ሰው ማለት ነው። ምናልባት እስካሁን ድረስ ለመመልከት እየሞከርኩ ነበረ። ፌስቡክ ላይም እንዲሁ ቲክቶክ ላይም ከኛ ልጆች ብዙ እየጠበቅኩ ነበረ። ነገር ግን እነሱ በሚሰሩ ልክ እየተሰራ አይደለም፣ እየተሰራ አይደለም። ብዙዎች እየሰራችሁ አይደለም። ይሄን እንጠብቃለን። አንዴ ተጀምሯል ኦልሬዲ፣ የህይወት ጉዳይ ስለሆነ ማለት ነው። እኔ ከዚህ በፊት ምናልባት አይታችሁኝም ላታውቁ ትችላላችሁ። ቲክቶክ ላይም ብዙም አይደለሁም ያን ያክልም ፈልገን አናውቅም ቲክቶክ ወይም አይ ቲንክ 15 ቀን የለም ማለት ነው። ሶ የሚፈልጉት እንድንሰራ ነው እንጂ እንዳንሰራ አይደለም ማለት ነው። ይህንን እንደውም ልናመሰግናቸው እንፈልጋለን ማለት ነው። ሶ መስራት ሳንፈልግ ስንቀን እንደውም ምናልባት ስለምናው በጣም ዝገት ስለሆነ ብዙ ትብብርም ስለሚጠይቅ ያ ነገር ስለሌለ እኛ ልንተው ስናስብ ይጠይቁናል ማለት ነው። በቃ ተመለሱ ነው፣ አርጉት ነው። ይሄ ደግሞ ምናልባት ምክንያት ይኖረዋል ብዬ አምናለሁ። ሰዎች ብዙ ብዙ ፎዎች እንዲመጡ ያደርጋል ብዬ አምናለሁ እና በሰፊው እንድንሰራም ያደርገናል። ነገር ግን ጥቃት ለማድረግ የምትሞክሩ ሰዎች አሁንም ቢሆን የዛሬውንም አልፈናል። ትላንትና እንደዛው አካባቢው ላይ የነበሩ ሁኔታዎች አመቺ ስላልሆኑ ነው፣ ወይም ደግሞ ጥቃት ምናልባት የሆነ ነገር ቢፈጠር አደጋ ሊደርስባቸው የሚችላል ልጆች ኦርቶዶክሳውያንም ኢቨን አልነበሩም። ልጆች ስለነበሩ ነው ምናልባት ጎረምሶች ሊሆኑ ይችላሉ። አካባቢው አደጋ እንዳይፈጠር አስበን የወጣ ነው ይሄ። ክርስቲያን በመሆናችን ነው እንጂ እንደናንተ ቢሆን ብዙ ነገር ሊፈጠር ይችል ነበር። አትሞክሩት፣ ይህን ነገር አትሞክሩት። ምንም ስለማታምጡ ማለት ነው በእኛ ይብሳል እንጂ በእናንተ አይደለም። ቴክ ኬር ምክንያቱም የእፎይን አድራሻ የእፎይን ፎቶ ያዘን ብላችሁ ብዙ ነገር ልትተማመኑ እንደማይገባ ልንገራችሁ። ምክንያቱም እያንዳንዳችሁን ማለት ነው ምናልባት ውጭ ነኝ ብሎ የሚደበቀውን ሁሉ ውስታዛችሁን ሳይቀር እንዳለ ኢትዮጵያ ውስጥ ያላችሁ ሁላችሁም አለን ማለት ነው። ማንም ላይ ጉዳት አድርሳችሁ የትም አትደብቋት። ማንም ላይ ጉዳት አድርሳችሁ ማለት ነው። አስቡበት። በህግም ከመጣችሁ ልክ እንደዛው ማለት ነው። ያው አልሬዲ ምንም የሚያሳስብ ነገር የለም። ምንም ማለት ነው። ኦርቶዶክሳውያን አታስቡ። ማገዝ የምትችሉ ሰዎች ካላችሁ አናግሩን። በውስጥ በውስጥ መተጋገዝ ይኖርብናል። በቪዲዮ መስራት የምችሉ ሰዎች ኦርቶዶክሳዊያን ብዙ ነን። የሰው ኃይል እጥረት ያለብን አይመስለኝም። የእውቀትም እንደዛው። ቪዲዮ መስራት ትችላላችሁ፣ ፖስቶች መስራት ትችላላችሁ። ቫይራል ማውጣት እንችላለን። ልክ እንዳመጡት እኛም መገልበጥ እንችላለን። አቅም እንዳለን እንዲያዩ ማየት እፈልጋለሁ፣ ፐርሰናሊ ማለት ነው። ከእናንተም ማለት ነው የአንድ ሰው የሁለት ሰው ጉዳዩ ስላልሆነ ማለት ነው። ኦርቶዶክሳውያን አለን፣ አልሞትንም። ክርስቶስን ሲያጣጥሉ፣ ቤተክርስቲያንን ሲያቆሽሹ፣ ጭቃ ሲቀቡ ዝም ብሎ የማይመለከት ትውልድ እንዳለ ሊያውቁ ይገባል፣ በደንብ ማለት ነው። ስለዚህ ይህን በደንብ እንደምንሰራ አውቁ፣ በደንብ ምስጋና። ቀደመ እፎይ ለመናገር ሞክሮ ነበር። ሁሉም ሙስሊሞች አይደሉም፣ ጽንፈኛው የሆነው እስልምና ነው ምናልባት ለማመስገን ሞክሯል። አሁንም እናመስግን። ሁሉም እንዳልሆኑ ተረዱልኝ። ምንም እንደማታመጡ ግን መናገር እፈልጋለሁ። አሁንም ቢሆን እገዛ ብዙ ያስፈልገናል። ድምፅ ሁኑ። ምናልባት ተከታታይ ቀናት ዛሬም ነገም እንደዚሁ መዘናጋት አያስፈልግም። ቪዲዮዎች በመስራት ተጽዕኖን በመፍጠር እንደዛው ለማገዝ ሞክሩ፣ ስለምታስፈልጉን ማለት ነው። አሁን የግለሰብ ጉዳይም ስላልሆነ እራሳችንን መከላከል የምንችልባቸው ነገሮች ይኖራሉ። ነገር ግን አገልግሎቱን ሰፋ ለማድረግ ይህንን ምክንያት አድርጎ በደም ከፍ ለማድረግ ያስፈልገናል። ድምፃችሁ ድምፅ ሁኑን። ትልልቅም ሰዎች ካላችሁ ቲክቶካችሁም አላችሁ ከታች ብዙ ሰው ይታየኛል። ድምፅ በመሆን ተባበሩ። መምህራንም እንደዛው ማለት ነው። ብዙ መምህራንም እንዲተባበሩን ጠይቀናል። በግልጽ በብዙ በውስጥ የደወሉልን አሉ በጣም የምናመሰግነው እጅግ በጣም የኛ ኦርቶዶክሳውያንም እንዲሁም ከፕሮቴስታንትም ብዙ የደወሉልን አሉ እና በጣም በጣም የምናመሰግነው ታግዙን የሞከራችሁ በሙሉ። ነገር ግን በቪዲዮ ልትሰሩልን ይገባል። ድምፅ ልትሆኑን ይገባል። ተከታታይ ልትሰሩልን ይገባል። ገና ከመጀመሪያው ትሬቱ ከመምጣቱ በፊት ከአንድ ቀን በፊት ፌስቡክ ላይ በመልቀቅ የተባበረች እህታችን አለች። ከዛ በኋላም ቀሲስም እንደዛው ብዙ የፖስተቱልን አሉ። በጣም እናመሰግናለን። በጣም በጣም በጣም ማለት ነው። እኛ እንደውም ምንም እንደ ቀልድ አድርገነው ነበር ያሰብነው። በጣም ኬርለስ መሆናችንን ነው ያየሁት። በጣም ኬርለስ ማለት ነው። ካሁን በኋላ እንደዛ ነገር እንደማይፈጠር ልነግራችሁ እፈልጋለሁ። ፌስቡክ ላይ በጣም ለተባበራችሁ ሰዎች ቲክቶክ ላይም በጣም ለለቀቃችሁ ሰዎች ማመስገን እፈልጋለሁ። አይ ቲንክ በቂ ነው። ዋናው ሰላም መሆናችን ማውቃችሁ ነው። ከነበርበት ቦታ ብዙ ለቀና ላንሴፍ እሱ ነው ዋናው እንትን የሚለው። ከዚህ በኋላ ግን እንሰራለን፣ እሱን ልታውቁት ይገባል። ማን ሰራ የነበረን ሰዎች እንሰራለን። ብዙ ተማሪዎችን እንደምናፈራ ደግሞ እርግጠኛ ነኝ። ምን አለው ይሄ በቂ ይመስለኛል። ለዛሬው ተከታታይ የምንገባ ይመስለኛል። ተከታታይ ቀን ወረዲ መንፈሳዊ ውጊያ በሉት። ይሄ አለማዊም አይደለም የተጀመረ ይመስለኛል። ኦርቶዶክሳ ለእምነታችሁ ቁሙ። በቪዲዮም በምንም በምንም ተጋገዙ። አንድ ስንሆን ጠንካራ መሆንም እንችላለን፣ ፓወርም ይኖረናል። አንድነት ያስፈልገናል። የማሆን ክርክሮች እርስ በራስ በመከራከር መምህራን ከመምህራን ተከፋፍለን የማይሆኑ ነገሮች ከምንሰራ ፍሬ ያለው ነገር ላይ ብንሳተፍ መልካም ይመስለኛል። ፕራዮሪታይዝ ማድረግ ያለብን ነገር ፕራዮሪታይዝ እናደርግ፣ ማስቀደም ያለብን ነገር ብናስቀድም መልካም ስለሆነ ማለት ነው። ያጠፉን የሚሞክሩ ብዙዎች አሉ። እርስ በራስ ለመጠፋፋት ባንሞክር ሞክር እርስ በራስ ለመጨቃጨቅ ባንሞክር አንዱ አንዱን ጥላቻ እንትን እያለ ባይሞክር መልካም ይመስለኛል እና ካለብን አደጋ አንጻር እየገባንባቸው ያሉ ላይቮች መቀናጣት ይመስለኛል። በዛም ብዙ ማለት ነው። እስልምና ላይ መሰራት አለበት። ሁለት ሶስት ሰው አይደለም ብዙ እህቶች አሉ፣ በጣም ያግዛሉ። ከወንድሞች ግን በጣም እንጠብቃለን። ከብዙ ወንድሞች ብዙ ወንድሞች ወደፊት። ጋይስ እፎይ ይቀጥልና፣ አይ ቲንክ ይበቃናል። ሰላም መሆናችን ካወቃችሁ፣ በሰፊው ይመጣለን። እግዚአብሔር ያክብርልን ጋይስ ግናለን ዋናው ነገር ምንድን ነው? እሱ እኛ ሰላም መሆናችንን ማወቅ አንድ ነገር ነው። እነሱ ያስቡ ያሉት ምንድን እሱ፣ አረሞች እንዳይበቅሉ እናደርጋለን ነው። አረሞች የተባሉት ምንድን ነው? ከኋላ አዲስ ሰዎች እንዳይመጡ እናደርጋለን፣ ከላይ ያሉትን አመራሮችን እንመታና ከስር ማንም እንዳይመጣ እናደርጋለን የሚል እሳቤ ነው ያላቸው። ቅዳዶስን ማታቁ ከሆነ ተማሪዎችን የሚያወጣው እሱ ነው። ኦልሞስት ቲክቶክ ላይ ያሉት አብዛኞቹን ያስተማራቸው እሱ ነው። እና አሁንም ከ600 ምናምን ተማሪዎች በላይ ያሉት ከ600 በላይ ተማሪዎች እያስተማረ ነው። በቅተው መምጣት ስላለባቸው እየተማሩ ስላለ ነው። ያ ያ ነገር ስለገባቸውና መረጃው ስለደረሳቸው ነው። ይሄ እንግዲህ አስ ኢንዲቪዥዋል እየተሠራ ስለሆነ ነው አሁን። ግን ከስድስት መቶ አይደለም የምንፈልገው ስልሳ ሺህ ምናምን ተማሪ እንፈልጋለን ማለት ነው። ምክንያቱም ተቃዋማዊ እናደርገዋለን። አሁን ስድስት መቶ ተማሪ በግለሰብ ነው አሁን እያስተማረ